ምርጥ መድሀኒት ነው እዚህ ገና እና አለኝ ጆክ አለኝ የማረግበት እንደገና እዚህ ሎሚ መጭ ማለት ነው ሎሚ እና ውፍረት መቀነስ ለምትፈልጉ ልጆች እንዲሁም ደግሞ የምትፈልጉ እናንተ እንዴት ናችሁ? እንደውም የሌላ እምነት ተከታዩ ገንች ሰላም ሰላም ብያለሁ ውዶች አያምርም? ና ና በጣም ነው የሚያምረው፣ የሆነት ደስ ይላል ማለት ነው። እና ወዶች ዛሬ ማሳያችሁ ቦርጭ ለመቀነስ እንደውም ውፍረት ለማጥፋት የምትጨነቁ ልጆች ማለት ነው በጣም ፍቱን መድኃኒት ምጥችላችኋለሁኝ። እዚህ ጋር እንደምታዩት ያለኝ ግብአቶች ና ና አለኝ፣ ሎይሞን የተጨመቀ ሎሚ ያለኝ ቆዳው ማለት ነው ጨምቀን ቆዳውን ብቻ እዚህ ጋ ናአና አለኝ። እዚህ ሎሚውን ጨምቄው ነው። እኛ ቤት ሎሚ ጨምቀን አኖረን ነው የሚጠቀመው። ጆካ አለኝ እዚህ ያው ናአና አለኝ። ወስጄለት ነው ከሱ ማለት ነው። እንደዚህ ተጨምቁና በሎሚ እንደዚህ በመጨመቂያ ተጨምቁና ማለት ነው። ውሃውን ለብቻ ታደርጉታላችሁ። እንደገና ደግሞ ቆዳውን ለብቻ ታኖሩታላችሁ ማለት ነው። እና ውዶች የተከታተሉኝ እንዴት እንደሆነ አሳያችኋለሁ ማለት ነው። መጀመሪያ ላይ እንዲያውቋችሁ ሎሚውን ተጨምቁታላችሁ ማለት ነው። ከዛ አሳምራችሁ አጥባችሁ መጀመሪያ ላይ ተጨምቁታላችሁ። ቆዳውን ለብቻ ታስቀሩና ተቆራረጡታላችሁ ማለት ነው። በዚህ መልኩ ዝጋ ዝጋ ናና መኖ ዝንጅብል ፍሬሽ ቢሆን የተመረጠ ነው። እኔ አሁን ለጊዜው ፍሬሽ ስለሌለኝ እንደዚህ በዚህ መልኩ አርጌዋለሁ ማለት ማለት ነው። ሎሚውን የሆነ እንደዚህ ቆራርጬ አድርጌው ማለት ነው። ከዛ ምን ያደረጋለች መሰላችሁ? በነገራችን ላይ አንድ ሰው ከስቦ አንድ በሬ ስቦ የሚባል ተረት አለና እኔ ራሴ እየቀረጽኩ ከነዚህ ራሴ ነው ለመስራት አንድ እጅ ብቻ ሆንኩኝ። ስለዚህ ለዛ ነው ያልተመቸኝ ማለት ነው ልጆቼ። ከዛ ይሄው በዚህ መልኩ ሁሉንም ናና ነን እንዲሁም የሎሚውን ቆዳ፣ ዝንጅብልን አርግም አለው። በነገራችን ላይ ነጭ ሽንኩርት ጨምሩበት። ነጭ ሽንኩርት ቆረጥ ቆረጥ አድርጋችሁ አምስት እና ስድስት ሀባ ጨምሩበት ማለት ነው። በጣም ምርጥ ነው። እኔ አሁን ፍሬሽ የለኝም፣ የተፈጭ ፍሬዘር የተቀመጠ ነው ያለው። ያንን ደግሞ ሴትዮቱ እንዲያደርግ አልፈለገችም ማለት ነው። እንደዚህ አድርጋችሁ ሎሚውን የተጨመቀውን ሎሚ ከተጨመቀው ሎሚ ላይ ቆይ አልመችም

ከዚ እንው በዝምርጉ ው እንደዚህ ተነካክተላላችሁ ማለት እዲድ ነው። በነገራችን ላይ ነጭ ሽንኩርት በጣም ጥሩ ነው። ነጭ ሽንኩርት ጨምሩበት ማለት ነው። እኔ ስላላገኘው ነው። እናንተ ግን ነጭ ሽንኩርት ጨምሩበት ማለት ነው። እና ቆንጅዬ ነው። ታጧት በባድ ሆዳችሁ ተጠቀሙት፣ አታብዙት ደሞ ማለት ነው። ምክንያቱም ተበዛ ደግሞ ጥሩ አይመጣም ማለት ነው። ራስ ያዞራል፣ ምናምን ደማነስ እንዲያስ ይዛችሁ አንዳንድ ኩባያ በጠዋት በልታችሁም ሆነ ታትበሩ አንዳንድ ያንድ ኩባያ ጠጡበት ማለት ነውና፣ ቆንጅዬ ነው። እኔ በጣም ጀርቤዋለሁ ብዙ ጊዜ እና ምርጥ ነው። ተጠቀሙት፣ ብላችኋል ወዶች። ሁልጊዜ እንደዚህ ጠዋት ተላጃ አኖራችሁ አንዳንድ ካሳ ጠጡ ማለት ነው። ቆንጂ ነው እላችኋለሁ። ውድ ቤተሰቦች ለምታበረታቱ በሙሉ ከልብ አመሰግናለሁ። የተመቻችሁ በኮሜንት አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ቤተሰቦቼ። ከልብ አመሰግናለሁ። ጀዛኪላ ኸይር። አሰላሙ አሌይኩም ወረሐመቱላሂ ወበረካቱ።